ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንደምናላችሁ። ከዚህ በፊት ሰይድ አረቢያን መጅሊስን በመጅሊስ ስራዎች በደንብ የምታቁት ይመስለኛል። አሁን አድማሱንና ጥራቱን በማስፋት መጅሊሶቹን ከ16 እስከ 35 ሴንቲሜትር ውፍረት ያላቸው ከጅቡቲ ሀገር እያስገባ የገቡ ደረጃቸውን የጠበቁ ቦንዶችን በቱርክ ጨርቆች በብቃት ባላቸው ባለሙያዎች አዘጋጅቶ ለቤታችሁ ዲዛይን በማሳመር ይገኛል። በተጨማሪም ከመጅልሱ ጋርና ከቤቶ ጋር ተስማሚ የሆኑ የቤት ምንጣፎችን፣ ለቤቶ ተስማሚ የሆኑ የመስኮትና የበር መጋረጃዎችን፣ ከቤቶ ጋር ተስማሚ የሆኑ የፈርኒቸር ስራዎችን ማለትም አልጋ ከሜትር ከሀያ እስከ ሁለት ሜትር ስፋት ያለው ለክችኖ ተስማሚ የሆነ ክችን ካቢኔት፣ ለቤት እቃዎች በተለያየ ዲዛይን የተሰሩ ብፌዎችን፣ በኤሌክትሪክ የሚሰሩ ማብሳያ እቃዎችን ማለትም ምጣድ፣ ምድጃ፣ እስቶቭ በተመጣጣኝ ዋጋ ከአንድ ዓመት እስከ አምስት ዓመት ሙሉ ዋስትና ጋር እያዘጋጀን እያቀረብን እንገኛለን። ስለዚህ የድሉ ተካፋይ የሆኑ ዘንድ በአክብሮት እየጠየቅን የምንገኝበት በሰሜን ሸዋ ዞን በደራ ወረዳ ደሬ ከተማ እንጦጦ በር አህመድ እብሬ ሱቅ ፊት ለፊት አምሳ ሜትር ገባ ብሎ የሚገኝ ሲሆን ይዘዙን አብረን እንደግ እያል በተጨማሪም በማህበራዊ ሚዲያ በሰይድ አረቢያን መጅሊስ ዩቱብ ቻናል ሰብስክራይብ በማድረግ ያለሁትን አስተያየት ያለሁትን አስተያየት በመስጠትና ፎሎ ላይፍ በማድረግ እንድተባበሩን በአክብሮት እንጠይቃለን። ሰይድ አረቢያን መጅሊስ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ለቤታችሁበት ሁሌ ሰይድ አረቢያ መጅሊስን ምርጫቸው አድርጉ። ላይክ፣ ካመንት፣ ሼር ሰብስክራይብ። ዋው ጉድ ወርክ። እንግዲህ ውድና የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች እህት ወንድሞቼ፣ ወንድማችን አሌክስ እንግዲህ ትልቅ ምስጋና በተመልካቾች ስም እናቀርባለን። ምክንያቱም ሁሌም ቢሆን ከጎናችን ሆነ ስለምንሰራው ስራዎቻችን እያበረታታህን ሀሳብ አስተያየት እየሰጠህን ለተመልካቾች ወይም ደግሞ ለደመኞቻችን ስናቀርብ ለምሰጠን ሁሌም ኮመንት ሀሳብ ትልቅ ምስጋና በተመልካቾች ስም እናቀርባለን። እንግዲህ ሰይድ አረቢያ መጅሊስ ያለፉት ወራቶች ላይ እንግዲህ የተለያዩ ከለርና ዲዛይን፣ ቲክነስና መጠን ያላቸው መጅሊሶችን ስንሰራ ከርመናል። ሰይድ አረቢያ መጅሊስ እንግዲህ በሰሜን ሸዋ ደራ አደሬ ከተማ ላይ ቢገኝም ቅርንጫፎችን እንግዲህ እስከ ፍንፍኔ ፉሪና ኦሮሚያ ሙሉ ለሙሉ እያደረስን እንገኛለን። እንግዲህ ሰይድ አረቢያ መጅሊስ በጣም በተለያዩ ከለርና ዲዛይን ባለሙያዎችን በመጨመር እንግዲህ እየሰራ ነው ያለ ነው። በአሁኑ ሰዓት ላይ ወደ ኦሮሚያ ክልል አሪሲ የሚሄድ ባለ ሀያ ሁለት ቴክኒስ መጅሊስ እንግዲህ በሚያምር ሁኔታ ይኸው እየተሰራ ይገኛል። አልቋል፣ ትንሽ ነገሮች ናቸው እየቀሩ ያሉት። እንሻላ ለዚህም ነው ሁሌም ቢሆን ሰይድ አረቢያ መጅሊስን የትም ሀገር ሆናችሁ ማዘዝ መጎብኘት ትችላላችሁ፣ በዩቱብ ቻናላችን ማለት ነው። መደወል ወይም ማዘዝ ሀሳብ፣ መጠየቅ ከፈለጋችሁ ስክሪኑ ላይ ባለው ስልክ ደውሉልን። እኛም ሀሳብ አስተያየታችሁን ይዘን እንቀርባለን። ሰይድ አረቢያ መጅሊስ እንግዲህ በተለያዩ ሶሻል ሚዲያ ላይ እንገኛለን። ቦንድዳችን የአምስት ዓመት ዋስትና አለው። ጥራት ያለው ቦንድድ ከጅቡቲ እየመጣ በጣም በሚያማምሩ ዲዛይን እና ከለር እየተሰራ ይገኛሉ። ሰይድ አረቢያ መጅሊስ እንግዲህ በቦንድድ ስራዎች ብቻ ሳይሆን በፈርኒቸሮች ስራዎች ላይም በጣም በሚያማምሩ ዲዛይን እና ከለሮች ወይም ደግሞ መጠን ያላቸውን እየሰራን ነው የምንገኘው። ቦንድድ ፍራሾችንም የተለያዩ አሉን። ለዚህም ነው ሁሌም ቢወስ ሰይድ አረቢያ መጅሊስን ካዘዛችሁ ጥራት ያላቸው ስራ ታገኛላችሁ የምንለው። አልጋዎቻችሁ ጥራት ያላቸው ቦንድድ ፍራሾችን በሜትር ከ20ና ከ50፣ ከ80 በጣም በሚያማምሩ እንደዚሁም ደግሞ ለአልጋዎቻችሁ ውበት ጥራት እንግዲህ በሌዘርና ቲቪ ስታንድ ጋር አብሮ ማች የሆነው የተሰሩ ስራዎቻችንን በሚያማምሩ ሁኔታዎች እንግዲህ ቤታችሁ እየተዋቡ ይገኛሉ። እንግዲህ በጣም ብዙ ሰዎች ተጠቃሚ ሆነዋል በስራዎቻችን በሰይድ አረቢያ መጅሊስ ማለት ነው። ለዚህ ነው እንግዲህ ሰይድ አረቢያ መጅሊስን መታችሁ ከጎበኛችሁ በጣም የተለያየ ስራዎቻችንን ትጎበኛላችሁ ማለት ነው። እነዚህ ስራዎቻችን በቅርቡ ለእህታችን ወደ ቤቷ የገባላት ዱላብ ነው ወይም ደግሞ ቁም ሳጥን ነው። ባለ አራት በር ተነቃቃይ እዛው የሚገጣጠም ማለት ነው። ከብፌዋ ጋር ደግሞ ቲቪስታንድ አብሮ ገብቶላታል። ለዚህ እንግዲህ ለቤቷ ከቤቷ ጋር የሚሄድ ስራዎችን ሰርተን አስበንላታል። ከብፌና ቲቪስታንድ እንደ ብዙ ካልጋዎች በተጨማሪ መጅሊስ አረቢያዎችንም አስገብተንላታል። ይሄ በአስራ ስድስት ቴክኒስ የተሰራ መጅሊስ ነው። የእህታችን እንግዲህ ከብፌዎችና አልጋዎች በተጨማሪ እንዲህ በሚያምር ሁኔታ መጅሊሷንም አስገብተንላት ቤቷን አስውበንላታል። ለዚህም ነው እንግዲህ የትም ሀገር ሆናችሁ ለየትም ቦታ ካዛችሁን፣ እኛ ተደራሻችንን ሰፋ አድርገናል። ሰራተኞችንም በመጨመር የፍላጎታችን እያሟላ እንገኛለን ማለት ነው። በተጨማሪ ሰይድ አረቢያ መጅሊስ እንግዲህ ምንጣፎችንና መስገጃዎችን የተለያዩ የቤቶች እቃዎችን እንግዲህ ሙሉ ለሙሉ ታገኛላችሁ። ሁሌም ሰይድ አረቢያ መጅሊስን መርጣችሁ ስለምትከታተሉ ትልቅ ምስጋና አለን። ነገ ይህ የምትመለከቱትን መጅሊስ በ16 እንደዚሁም ደግሞ በሀያ የተሰሩ መጅሊሶችን ደግሞ ነገ ወደ ቤታቸው እናስገባለን። በጣም የሚያምር በ16 እና በሀያ ተሰሩ እንደዚሁም ደግሞ ገራሚ የሆነ በሀያ ሁለት የተሰራ መጅሊስ እንግዲህ ወደ አሪሲ የሚሄድ መጅሊስ ነው፣ ይሄ የምትመለከቱት ደግሞ ማለት ነው። ለዚህ እንግዲህ ሰይድ አረቢያ መጅሊስ ሁሌም ቢሆን ጥራቱን በጠበቀ ሁኔታ መጅሊስ አረቢያዎችን እና ፈርኒቸሮችን እንዲህ ለወዳጅ ተመልካቾች እንዲሁ ደግሞ ለደንበኞቻችን እያቀረብን ያለ ነው። እንግዲህ ለዚህም ነው እንግዲህ ሰይድ አረቢያ መጅሊስን ከመረጣችሁ በጣም የተለያየና ከለር ያላቸው ስራዎችን ትጎበኛላችሁ የምንለው ሁሌም ቢሆን ሰይድ አረቢያ መጅሊስን ምርጫችሁ ስታደርጉ የሚያምሩና የሚማርክ ስራዎችን ታገኛላችሁ። ሀሳብ ስቴት ካላችሁ ኮመንት ላይ ጻፉልን። ነገ በሌላ ቪዲዮ ከምንገናኝ ድረስ መልካም ቀን እመኝላችኋለሁ። አሰላሙ አሌይኩም ረህመቱላሂ በረካቱ